ሂጅበት በሉኝ ይላችሁ፣ እኔ ቤታ መናገር ከፈለኩ በስማችሁ እየጠራው ነው የምናገራችሁ። ዛሬ አሁን እኔ ቲክቶክ ላይ አልገባውም፣ ዩቲዩብ ላይ አልገባውም፣ ገስት ላይ አልነበርኩም። አንዴ ብቻ ሮማን ጋር ነበርኩ አይደል። ዛሬ ተፖሰተውን አይታችኋል። ለምንድነው በአሽሙር የሚያወሩት ነው ማይገባኝ። ለምን ወይኔ ምን አባቱ ነው የሚሰራው?

ስሙኝ፣ ወይኔ ጨጓራ ተቃጠለ። ስሙኝ፣ አዎ አለች። አንቺ ኦርደረው አለች እኮ። ይሄ ነው ይገባል። ይህ ነው። ስማ ስሙኝማ ማለት ነው እና በአሽሙር አታውሩ፣ ግጠሙኝ በአሽሙር ተው። ይሄ የደሃ ቅንጡ ያፋጫል በቂጡ ነው የሚባለው። ደሃን በሕልም ጥሪ አትብላ በለው በቃ ይሄ ነው ችግር። ቁጭ ቁጭ ቁጭ ቁጭ ኩደራ ሰፈር ወይ ቁጭሮች፣ ዛሬ ተፖስቶ አይቼኮ ነው ይሄ እንቀዋለ ተካክ ማሽን ነው የሚሰበረብ ሰርጀሪ ለመሰራት አንቺኛዋ ማለት ነው ማሽን ነው የሚሰበረብሽ ማሽን ሁለትሽ ማሽን ነው የሚሰበርብሽ። አይቲም በማሽን ነው የሚሰሩት ብቻ ማሽን ነው የሚሰበርባቸው። እንኳን ለሰርጀሪ። አንዴ ቆይ፣ አንዴ ጋይስ፣ አንዴ መለሳለሁ፣ መለሳለሁ። ወይኔ አምላክ፣ ወይኔ አምላክ። እኔ እኮ አንድ ይሄ ሁሉ ደቂቃ ሙሉ ይዞ የማይለቀው ምን አባቱና ነው? ወይኔ ዛሬ ተዳክሞ። አዎ

ቤታ 00 ካለ እኔ 00 ናት 0 አራት መቶ 0 ዜሮ ልንገራችሁ፣ እንደሚከታተሉኝ የምታውቁትኝ ከራቼ ጋር ጌም እናድርግ። ራሱ ማውራቴን እራሱ አሀ ብለው አሰብስፎ ነው የሚጠብቁኝ። ተኙ፣ ብሉ፣ ጠጡ፣ እንቅልፋችሁን ተኙ። እኔ ቤት ተወሽቃችሁ አትቀመጡ። ጉድ እኮ ነው። እኔ ራቼን እኔ አይደለሁ። እኔ እኮ ራቼን ጠይቄ እኮ ምነው፣ እናንተ ናችሁ እኮ ከራቼ ጋር ተጫወቱ ከራቼ ጋር ተጫወቱ ተጫወቱ እኮ ስችሉ ነው የጠየኩት፣ እንጂ እኔ ቤታ እንደናንተ በውስጥ ራቼ ጻፈልን ብላችሁ እኮ መታችሁ እኮ የምትናገሩ ናቸው። ኦርደሮቹ በኦርደር ፎቷችሁ ለሀብታም የምትሸጡ ሰዎች እራሳችሁን ታውቃላችሁ። ራቼ በውስጥ ጻፈልኝ ብላችሁ እኮ አንድ ኢሞጂ ስለላከላችሁ መታችሁ ያሳያችሁ ናቸው። እሱን ደሞ አላርም ካለ ስክሪንሻት ስላለ ፕሮፋይል የሌለ ስቶሪ የሌለ እጥፈዋል። ምንም ችግር የለም እኔ አንድ ነገር ካወራው የእውነቷን ይዤ ነው የምመጣው። እንደናንተ አስመሳይ አይደለሁም። ሲቀጥልም ማሽ ጌም እጫወታለሁ እንዴ? አራት አመት ሙሉ አራት አመት ሙሉ ዛሬ ቆይ አራት አመት ምን አባቱ ነው የሚሰራው? አራት አመት ሙሉ ቂጣችሁን ከፍታችሁ ኤዲት አድርጋችሁ ጡታችሁን ገልብጣችሁ መታችሁ ያልሰራችሁትን ገንዘብ በአንድ ቀን ለዛውም በአስር ደቂቃ ውስጥ የሰራችሁትን ሁሉ ጠቅልዬ በመሄዴ ተቃጥላችኋል። አይ ኖ ሁሌ ስትቃጠሉ የምታው ስረ ጌም ነው። ድጋሚ ደግሞ አለው ነው አንዴ ጋይስ፣ ጨዋታ ላይ ነው። ድጋሚ ደግሞ አለው ድጋሚ ምንድን ጀኔ ኮታ ካጥየን ሞት ነው ዛሬ አይ ዶንት ኖ ምን ይሄ ሆኖ ነው ስሙ እንኳን ሳይጻፉልኝ በብሎክ ማሰናብታችሁ እና ምንድን ነው አዎ፣ እደግማለሁ። ቤታ ትደግሚያል። እናንተ ስኛ ዩቲዩብ ላይ ስንሄድ አይደል እንዴ? ተቃጥላችሁ ቀንታች እንዴ? በቅርቢት ዩቲዩብ እኔ እኮ ዩቲዩብ ጀምሪ በህዝብ ፍቅር ነው። እንደናንተ ተገዳችሁ ቤታ ዩቲዩብ ስለጀመረች እኔም ጀምራለሁ፣ ቤታ ጌም ስለተጫወተ እኔም የምጫወታለው እያላችሁ ነው የምትመጡት። እኔ ቤታዬ ደግሞ በህዝብ ፍቅር ዩቲዩብ ጀምሪ፣ ቤታዬ አቅም ብቃት አለሽ፣ እይታ አለሽ ተብዬ ነው ቤታዬ ጌም ተጫወችኝ አረኔ ይልቅ ያልተዋቸውን ሄድባቸዋለሁ። ነገማ ማይ ግቤ ሄዳለሁ። ጌም ግን ተጫዋች በህዝብ ነው፣ የህዝብ ፍቅር ነው። ይሄን ያቃጠላችሁ ገንዘብ አለን ትላላችሁ። ኦኬ፣ ገንዘብ አላችሁ፣ ቤት አላችሁ፣ መኪና አላችሁ፣ ምን ይላችሁ? የሰው ፍቅር ይላችሁ። እሱ ከሌለ ዜሮ ዜሮ። ከገንዘብሽ ጋር ተቆፍረች ተቆፍረሽ ትቀበራለሽ። ሀዘን ለመሄድ ሰው ያስፈልጋቸዋል። ሰርግ ለመሄድ ሰው ያስፈልጋቸዋል። ድግስ ላይ ለመቅረብ ሰው ያስፈልጋቸዋል። ስትታረሱ ሰው ያስፈልጋቸዋል። ያለ ሰው ዜሮ ዜሮ ናቸው። ያመለጠኝ ነገር ስበላ ቴንኪ ዩ ማሮቼ ቴንኪ ዩ እና ከራቼ ጋ ከራቼ ነው። እኔ እኮ ደግሞ የሚልኩልኝ ሰዎች ናቸው። ከራቼ ጋ ነው ወጣ እና ከ ከራቼ ጋር ከራቼ ጋር ከራቼ ጋር እኔ ቤታ እኔ ኩዘር እኔ ቀብራራዋ ማንንም ለምኛ አይደለም። ሲጀመር ከራቼ ጋር ተጫውት ያላችሁ ኮመንታተሮች ናችሁ። ከማን ጋር ልጫወት? መርጬ ነው መርጬ በውስጥ አልቅሼ ለምኝሰ መርጬ ከሚኪ ጋር ከራቼ ጋር ከገለመኔ ጋር ያላችሁ መርጬ ነው። ራቼ ፈራ ጊፍተር የለኝ ማል አለቀ፣ አለቀ። አራት ነጥብ። ከራቼ ጋር ለምኛ ጫወታ፣ አሽሙረኛ ኩሽ ኩሽ። ድህነታችሁ ነው። የሆነ ሰው ደሃ ደሃ ሆኖ ካደገ የሆነ አሰለ ገንዘብ ሲያገኝ ግራ ይገባል። ካሳውን ይለጥጥሽ የመጣው ኦርደር እንዲተደርጋችሁ ፎቶሽ እንዲህ ነው እየተባልሽ ደላችን እስከ ዱባይ ድረስ የምትሸጪ ተረጋጋ። እንዴ እንዴ እንዴ፣ ምን አባት ነው የሚሰራው? ኧረ በስመ አብ ተቃጥዬ ልሞት ነው።

አንዴ እንደዚህ ስትሆኑ ነው። ክብር አትወዱ፣ ፍቅር አትወዱ፣ ክብካቤ አትወዱ። የምትፈልገው ምንቅር ምንቅር ምንቅር የሚልባችሁ ነው አይደል? ለእሱም አለው ለቤት ሁሉም አለው ለፍቅሩም ለመመራ

እኔ ፖለቲካ ይዞ እንዲመበላቀጡ መቻታውበት ድሮም ስበላቀጥ እነ ፊንገርሾ የመሰከሩልኝ እግዚአብሔርን መድኃኒዓለምን እያሉ የመሰከሩልኝ ናቸው። ተመስክሮ፣ ለዛውም እኮ ዝም ብሎ አይደለም እየተንቋጠጠ ገብርኤልን ተብሎ እግዚአብሔርን ተብሎ ተመስክሮልኝ፣ ተጨብጭቦልኝ፣ ተፖስቷል። ዛሬ ስትጣሉ፣ ያው ሰው ሲጣላ መቼ ሴኔኬ ማር አይልም። ስመለጣጠፍ ነው ሀበሻ የሚያውቀው ወይ ቋይ አንዴ። ልቤ ወይ ከዚህ ጋር ዛሬ ወደ ስመለጣጠፍ ነው ሀበሻ የሚያውቀው። እና ተቀምጬ ነው እኔ የፈመስኩት። እናንተ ግን ኤዲት አርጋችሁ ኦርደር ተደርጋችሁ ተሰቅላችሁ ስንት አመት ሙሉ ቲክቶክ ላይ ተዘብዝፋችሁ ጌም እየተጫወታችሁ ኑሯችሁ እኔ እንደናንተ አራት አመት ጌም ብትጫወት ማለት ነው እማምላክን ነው ብላችሁ ቲክቶክ ላይ ድራሽ ይጠፋል። በአንድ ቀን እፍ አርጌ ነው የሰብኩባችሁ። እሱን ያቃጠላችሁ ቁጭ ብላችሁ የምታሙኝ፣ ቁጭ ብላችሁ እየተንሰቀሰቃችሁ የምታሙኝ። አራት አመት ሙሉ ካወኳችሁ ቲክቶክ ጌም ተቀጥቅጣችሁ እኔ በአንድ ቀን በአስር ደቂቃ ውስጥ አራት አመት የሰራችሁትን ስላፈስኩኝ ትቃጠላል። እደግመዋለሁ፣ አሁንም ጌሙን ነው የምልህ። እደግመዋለሁ። በአመት በአመት ስፈልግ ክፍት ሲለኝ ቦር ቦር ረርቦኛል ስል በሳምንት ጌሙን አደርገዋለሁ። ምን አባታችሁ አገባችሁ? አጠገባችሁ እንኳን ያሉትን ሰዎች እንኳን የማታከብሩ ናችሁ። እኛ እኮ ጓደኛ ብለን ስንወድ ከልብ ነው። ጓደኛ ብለን ስንቆም ከልብ ነው። አንድ አዲስ ሰው ሲመጣ እየቀያየርን አይደለም፣ እየቀያየርን አይደለም። ለነገሩ ይገባቸዋል። ከስራቸውም ያሉት ሰዎችም ገብቷቸዋል። ምን አይነት ሰዎች! ያቺ ፊንገር እየላከችሽ እየመጣሽ አንቺ፣ አንቺ ጠብቂኝ። ነገር ትቻ እናንተ ተይ ብላችሁኝ ነበር አይደል? እሺ ብዬሽ ትቼ ነበር አይደል? ዛሬ ስታማኝ ነበር አይደለም? ጠብቂኝ አንቺ ሰርሳው ወይ ወይኔ፣ በየሱስ ስም በየሱስ ስም፣ ወይኔ አምላክዬ፣ እና ቤታዬ ተይ ንቀሽ ተይ የምትሉኝ ሰዎች ዛሬ መቼስ አይታችኋል። እኔ አሽሙር የሚያወራ ሰው እኔ አይኑ ለምን እንደሚፈሩኝ አላውቅም። አትፍሩኝ፣ ግጠሙኝ፣ እናንተና ግጠሙ፣ አትፍሩ። አሽሙር ይቅር፣ አትፍሩኝ ድህነታችሁ የድሮ ድህነታችሁን ነው የምታስታውሱት። አንትናት አራ የድሃም ኩሩ አይቻለሁ። ይሄ የሴትኛ ዳሪ ባህሪያችሁን አቁሙ። የሴትኛ ዳሪ ንቻ ቆመሽም ቆሜሽን ከኔ በላይ ፌመስ አይደለሽም። እካከል እንኳን ተቀምጠሽ እኔ ቤታ ተቀምጬ ነው ከእናንተ በላይ ፌመስ ሆንኩ። ቆማችሁ ቆማችሁ እንኳን ከኔ በላይ ፌመስ አይደላችሁ። የሚገርመኝ እኮ እሱ ነው። ለካ ይሄ ነው የሚያቃጥላችሁ። መች አወኩኝ ጋይስ። ለካ የእኔ መዘነት። እኔ እኮ የሚመስለኝ እኮ ክብር ነበር። እስከ ዛሬ የሚመስለኝ ራቁት አለመሄድ ክብር ነበር የሚመስለኝ። እንዴት ነው አላር ገላ ለማሳየት መወጣጠር፣ ቂጥ ማፈንደድ፣ ሕዝብ። እኔ ድሮ ምንድን ነው እግዚአብሔር ምስክሬ ነው። ቴንኪ ቴንኪ ማሪ አመሰግናለሁ። ድሮ ማስበው እንዲ ብልቅጥቅጥ ብሎ መጣ። አማራ እየታረደ አማራ እየሞተ አንቺ እንዲሆንሽናል ያንን በማሰቤ ነበር። ለካ እናንተ የምትቃጠሉት የሚለብስ ነው፣ የሚዘንጥ ነው፣ የሚጨፍር ነው። ያ ነው ለካ የሚያቃጥላችሁ። ገና እንደ ዜግነ ክብር ሁሉ ቆሜ ቀጥ ብዬ እንደ ዜግነ ክብር ሁሉ ቆሜ ቪዲዮ ለቃለሁ። መቼን ያወቅኩኝ እኔ እኮ ክብር መስሎኝ ነበር። አለመበለቃቀጠ ልታይ ልታይ አለ ማለት ክብር መስሎኝ ነበር። ለካ እስከዛሬ የኔ የእኔ መቆም ነበር የሚያሳስባችሁ አላወቅኩ። ማርያምን እኔ ገይጽ አላቅም ነበረ። እኔ እንደናንተ እኮ ገጠር ኮ ዘልያ አልገባም። ጅጅጋ ተወልዳችሁ እኮ ገጠር ዘልያ አልገባም እኮ እራሳችሁ ናችሁ ያላችሁ። ጅጅጋ ላይ ተወለድ ነው ያላችሁ። ጅጅጋ ተወልዳችሁ ገጠር እንደተወለደ ሰው አማራ ለመባል መጋጋት አያስፈልግም። አማራ ለመባል ቆይ አንዴ ጋይ አይኔ እዚህ ወይኔ በየሱስ ስም እና እኔ ስሙ አማራ ለመባል ገጠር መግባት አይጠበቅባችሁም። አማራ ለመባል ንቅሳት እዚህ ድረስ በኩል መኳኳል አይጠበቅባችሁ። አማራ ሆናችሁ መጀመሪያ ተገኙ። አማራ ሲታረድ ገጠር ድረስ ሄዳችሁ ገንዘባችሁን ይሄን ቂጣችሁን እያገላበጣችሁ ኤዲት እያደረጋችሁ ምናምን ምናምን የምታመጧትን ገንዘብ ማለት ነው፣ ገጠር ድረስ ስገቡ ገንዘባችሁ ለድሃ እየመገባችሁ እየሰራችሁ እርዳታ ሲያስፈልግ እርዳታ እየሰጣችሁ ድምፅ እየሆናችሁ ሰልፍ እየወጣችሁ ያ ነው ያ ነው ለአማራ የምታግዙት እንጂ እዚህ የሚያህል እርድ የሚያህል ንቅሳት ስላደረግክ ምን አማራ ልትባሉ ነው? ይሰራው ተማን ሰንተ ተራሳችሁ

ስለረዳሽ መኪና ቤተሽ ላይ በቁብና በድር እቃ ስለገዛሽ ምናምን ስላግበሰበሽ ምግብ የተለያየ ስላመጣሽ አይደለም። የሰው ፍቅር የሚሰጥሽ ልብሽን ነው ህዝብ የሚያየው ያ ነገር። አልታደላችሁም። የእኔ አንድ ጌም መጫወት እንዲህ ካንዘረዘራችሁ አሁን ስደግሞ ምን ልትሆኑ ነው? ታንቃችሁ ልትሞቱ ነው? በአሽሙር እሺ። ተለያየ ሕፃን ልጅ ኳ ያረጠ

በፊት ለፊት አይመጡም እኮ። በፊት ለፊት እኮ አይገጥሙ። ስቶሪዋ እንዲ ብላ ምን አባሽ ስቶሪ ነው የተሰራ ስማቹ ታታብ አድርጎ እና እኔ ስንቅ ምንቅ አለው። ሲይዛችሁ ሚዛችኋለሁ፣ ስተባችሁ ምትዋቸዋለሁ። ከፈለጋችሁ ግጠሙ። እኔ አሽሙር አልችልም። መማምላክ እኔ አሽሙር አልችልም። ከገጠማችን ግጠሙ ፕሊዝ። የእነሱ ተከታዮችን ካላችሁ አሽሙር ይቅር፣ ግጠሙ በሏቸው። በአፋቸው ጠርተው ይግጠሙ። ከዛ በተረፋሁን ዛሬ አሽሙር ማን ደረሰባቸው? ማስማቸውን ጠራ። እንዲ የእኔ መቆም እንደዚህ ነው። እንዲ አንቀጠቀጣችሁ እንደዚህ ቅጥቅጥለው እንዲያደርጋችሁ እኔ ገና የዜግነት ክብር ሁሉ ቆሜ ጨፍርላችኋለሁ። በዜግነት ክብር ሁሉ አሁን ዛሬ ለቃለሁ። እንደ እኔ እኮ አላውቅም ነበር እንደዚህ እንደምትቀኑ፣ እንደዚህ እንደምትቃጠሉ እኮ አላውቅም። ለእናንተ ማሽን ይሰብራል። ለሰርጀሪ ለእናንተ አትሆኑም፣ አትሆኑም በ በ በ በ ከብት መምጠጫ አይኖ ቅናት ነው። እኔ አሁን ለምሳሌ ማምላክ ነው ማምላክ ሰርጀሪ ብትሉን እንትን እራሴን አውቀዋለሁ። ድሮ የሚያቀኝ ሰው ያቀኛል። በዚህ አሜሪካን ሀገር የሚያቁኝ ያቁኛል። ጥቁር ናት ወይ እስኪሉ ድረስ ማለት ነው። ሰው ያበሻ ሰውነት የለም እስከሚሉ ድረስ ኢንስተግራም ላይ የሚያቀኝ ያቀኛል። ፌስቡክ ላይ ድሮ ወጥቶ ፎቶ ይመሰክራሉ። ምንም አይመስለኝም። እኔ ማርያምን ነው የምላችሁ። ከምንድን ነው የምንረዳው? ከምቀኝነት ከቅናትና፣ እኔን ያበሸቁ ስለሚመስላቸው ስለማስብ ምንም አይመስለኝም። የድሮ ፎቶዎች ይናገራሉ። የእንትናን ዘፈን አዳምጡት፣ የሱ ባለውን ዘፈን ከፎቶ ላይ ሳየው መልክ እንንን የሚለው የድሮ ፎቶ የድሮ ፎቶዎች ሰውነት ይመሰክራሉ። ግን መክሳት መክሳት እንደዚህ ክሱ ነው። እኔ ለምን መሰላችሁ? አንቺ ፎንዚ ፍቅሬ፣ ኧረ ተጠፋፋኑ ኬኔና ስሙ እኔ ዲቦራ ሞዳ ለምን መሰላችሁ? አሽሙር አታውቅም። እኔ እንደውም አሽሙር ሳወራ አይገ ቀጥታ ነው የምትጠራው። ለዛ ነው አላችሁኮ፣ አየናችሁኮ እንዳልተጣላችሁ አክተት አደርጋላችሁ። ቤታ ሰው ትንቃለች፣ ለጓደኛ ትንቃለች። እናንተን አየናችሁ አይደል እንዴ? አዲስ ሰው ሲመጣ የመጀመሪያውን ሰው የምትቀይሩ ዲቦራ ላኪ በሏት። አየናቸው። እኔ ማ የጓደኛ ጥግ ነኝ። ለዛውም ደግሞ በአካል ሳላቃችሁ በአካል ሳላቃችሁ አብሬ ሳልበላ አብሬ ሳልጠጣ በሶሻል ሚዲያ ላወቅኳችሁ። ቆይ ማሪ ወይ ኔኔ ፍቅር ዛሬ አምሮብሻል። ማምላክ ዛሬ በጣም የት ነበር? ማርያም ጸጉሩ ሲያምር እገዘዋለሁ እገዘዋለሁ ከአንቺ ደግሞ እያየው